የደቡብ ሱዳን ዜጎች ሀገራቸውን ጥለው እየተሰደዱ መሆኑ ተገለጸ። የጋዛን የተኩስ አቁም ስምነት ተከትሎ ግብፅ፣ ኳታር፣ ቱርክና ዩናይትድ ስቴትስ የጋራ መግለጫ ወጡ። ዶናልድ ትራምፕ የረጅም ርቀት ሚሳይል ለዩክሬን ለመስጠት እንዳሰቡ ተገለጸ። እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት የሚፈልጉ ትምህርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልብዎትን በሚያደርስ መልእክት አጅበን እናስተዋውቅለ በ0995 068772 ወይንም በ0111 25 1310 ይደውሉልን ኑ አብረን እንስራ ሐሳብ ሚዲያ ሁሉም ነገር ከሐሳብ ይጀምራል ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ ሐሳብ ሚዲያ ነው። በመግቢያችን ላይ የሰማችኋቸው መረጃዎች በዝርዝር እናስደምጣቸዋለን። ከመረጃዎቻችን ጋብራችሁ እንድትቆዩ በትህትና እየጠየቅን ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። አሁን ወደ ዝርዝሮቹ እናልፋለን። የደቡብ ሱዳን ዜጎች ሀገራቸውን ጥለው እየተሰደዱ መሆናቸው ተገለጸ። በደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና ና ሪክ ማቻርጸብ ምክንያት ህይወታቸውን ሲያጡ የነበሩ ደቡብ ሱዳናውያን በአሁኑ ወቅት በሀገሪቱ ውስጥ ውጥረት መንገሱ ምክንያት 300 ሺ የሚሆኑ ደቡብ ሱዳናውያን ሀገራቸውን ለቀው መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። በፕሬዝዳንት ሳልቫኪር ና በምክትላቸው ሪክማቻር መካከል ያለው ግጭት እንደገና ወደ ከፍተኛ ውጥረት በመሸጋገሩ ምክንያት ሀገሪቷ ወደ ከፋ ቀውስ ልታምራ እንደምትችልም እየተገለጸ ይገኛል። ከወራቶች በፊት በሰሜን ምስራቅ ናስር ከተማ በደቡብ ሱዳን ና በኑዌር ጎሳ ታጣቂዎች መካከል በተደረገው ጦርነት ምክንያት የበርካታ ሰዎች ህይወት ከቀጠፈ በኋላ ከ80 ሺህ በላይ ደቡብ ሱዳናውያን ቤት ንብረታቸውን በመተው መሰደዳቸው የሚታወስ ሲሆን በዚህም ምክንያት የደቡብ ሱዳን ምክትል ፕሬዝዳንት የነበሩት ሪክ ማቻር በመጋቢት ወር የቁም እስረኛ እንዲሆኑ መደረጉም አይዘነጋም። የኑዌር ጎሳ የሆኑት ጎሳቸው ከደቡብ ሱዳን ጦር ጋር ግጭት ውስጥ በመግባቱ ምክንያት የቁም እስር ፍርድ የተፈረደባቸው ሪክ ማቻር ከወራቶች በፊት በሀገር ክህደት፣ በግድያና በሌሎች ጉዳዮች ክስ ቀርቦባቸው በፍርድ ቤት ክሳቸውን ሲከታተሉ ቢቆዩም ነገር ግን ከስልጣናቸው እንዲታገዱ ትእዛዝ መተላለፉም አይዘነጋም። በ2011 ከሱዳን ነፃነቷን ያገኘችው በኋላም በድንበር ጥያቄ ምክንያት ከሱዳን መንግስት ጋር ግጭት ውስጥ ስትገባ የነበረችው ይህንንም ግጭት በኢትዮጵያ አሸማጋኝ ግንኙነት ያቆመችው ደቡብ ሱዳን በእርስ በርስ ጦርነት ዜጎቿን ለሞት አሳልፋ ስትሰጥ ቆይታለች። በ2013 በሳልቫኪር ማያርዲት ጋርዶች ላይ ጥቃት በመፈጸሙ ምክንያት የሳልቫኪር ምክትል የነበሩት ሪክ ማቻር ያልተሳካ መፈንቅለ መንግስት ለማድረግ ጥቃት ማድረጋቸው ሲገለጽ የቆየ ሲሆን በዚህም ጥቃት ምክንያት ደቡብ ሱዳን ለአራት ዓመታት ትልቅ የእርስ በርስ ጦርነት ስታስተናገድ ቆይታለች። በጦርነቱ ከ400 ሺህ በላይ ዜጎቿን በሞት ያጣችው ደቡብ ሱዳን አሁንም በድጋሚ ለአዲስ ጦርነት እየተዘጋጀች ያለች መስሏል። ይህንንም ዝግጅት የተመለከቱት የደቡብ ሱዳን ዜጎች ሀገራቸውን ለቀው እየተሰደዱ መሆናቸው መሆናቸው ታውቋል። ፖሊስ 17 የተኩስ አቁም ስምምነት ለማድረግ ተስማምተው የነበሩት ሳልቫኪርና ሪክ ማቻር ከስምምነቱ በኋላ በስልጣን ቆይታቸው ወቅት በመካከላቸው የነበረው ግንኙነት የተቀዛቀዘ እንደነበርም ሲዘገብ ቆይቷል። በመቶ ሺዎች የሚቆጠሩ ሱዳናውያን እንዲሞቱ ያደረጉት እርቅ በማውረድ ወደ በፊቱ ቅደም ተከተል ስልጣኖቻቸው የተመለሱት ሁለቱ ባለስልጣናቶች አሁንም ደቡብ ሱዳንን ለከፋ እልቂት እያዘጋጇት ይገኛል። በደቡብ ሱዳን በአዲስ መልክ የተቀሰቀሰው ግጭት ወደ 150 ሺህ የሚጠጉ ሰዎቿን በርስ በርስ ጦርነት ምክንያት ወደ አጣቸው ሱዳን እንዲሰደዱ ያደረጋቸው ሲሆን ወደ ዩጋንዳ ኢትዮጵያና ኬንያ በመቶ ሺዎች የሚቆጠሩ የደቡብ ሱዳን ዜጎች እንደተሰደዱ አልጀዚራ በዘገባው ይፋ አድርጓል። በአሁኑ ወቅት ከ2.5 ሚሊዮን በላይ የደቡብ ሱዳን ስደተኞች በአጎራባች ሀገራቶች እንደሚኖሩ የተገለጸ ሲሆን ሁለት ሚሊዮን የሚሆኑ ደግሞ በሀገር ውስጥ በሚገኙ በተለያዩ ቦታዎች ተፈናቅለው እንደሚገኙም ታውቋል። ለሱዳናውያን ዜጎች ስደትና እንግልት ዋነኛ ምክንያት የፖለቲካ ቀውስ፣ ጦርነትና ሙስና እንደሆነ ተገልጿል። በመስከረም ወር የተባበሩት መንግስታት ድርጅት ይዞት በወጣው ሪፖርት መሰረት ለመንገድ ስራ የተበጀተው 1.7 ቢሊዮን ዶላር በአሁን ሰዓት የት እንደገባ እንደማይታወቅና ይህም ተግባር ሀገሪቱ ለ ከፋ ቀውስ እንዳጋለጣት ማስተዋወቁም አይዘነጋም። መንግስታቸው ላይ የሙስና ክስ የቀረበባቸው ደቡብ ሱዳንን ከሱዳን ነፃ ከማስወጣታቸው በፊት የሱዳን ጦር አባል የነበሩት በኋላም ደቡብ ሱዳንን ከሱዳን ለመገንጠል ባደረጉት ጥረት የሪክ ማቻርን እገዛ ሲያገኙ የነበሩት የሱዳኑ ፕሬዚዳንት ሳልቫኪር ማያርዲት በአሁኑ ወቅት በሪክ ማቻር ላይ ክስ እንዲመሰረት በማድረግ ደቡብ ሱዳን ወደ ከፋ እልቂት እንድታመራ ለማድረግ የተዘጋጁ መስለዋል። ደቡብ ሱዳናውያንም በሁለቱ ባለስልጣናቶች ፀብ ህይወታቸው ላለመገበር ስደትን መርጠዋል። የጋዛን የተኩስ አቁም ስምነት ተከትሎ ግብጽ ግብፅ፣ ኳታር፣ ቱርክ ና ዩናይትድ ስቴትስ የጋራ መግለጫ ወጡ። በሀማስና ና እስራኤል መካከል ለሁለት ዓመት ሲደረግ የነበረው ጦርነት በዶናልድ ትራምፕ መሪነት በኳታር ግብፅ፣ ና ቱርክ አስተባባሪነት ጦርነት መጠናቀቁ የሚታወስ ሲሆን የሀገራቶቹ መሪዎች በትናንትና ዕለት በግብፅ ኤልሼክ ከተማ የጋዛ ሰርጥን በተመለከተ ዓለም አቀፍ ጉባኤ ላይ በመታደብ በቀጠናው ዘላቂ ሰላምን ለማምጣት ቁርጠኝነት እንዳላቸው በጋራ መግለጫቸው ላይ አስታውቀዋል። በግብፅ ሻርም ኤልሼክ ከተማ ከተካሄደው ዓለም አቀፍ ጉባኤ በኋላ ይፋ በሆነው መግለጫ ፍልስጢማውያን ና እስራኤላውያን እኩል መብት እንዳላቸው ያረጋ። ገጠ ሲሆን ለጦርነቱ መቀስቀስ ፍልስጤማውያን ተጠያቂ አለማድረጉ ታውቋል በእስራኤልና ሐማስ መካከል ሲደረግ ለነበረው ጦርነት እስራኤል በሐማስ ላይ ክስ ስታቀርብ የቆየች ሲሆን ይህም ክስ በሀገራቶቹ ውድቅ ተደርጓል ለፍልስጤም እውቅና የሰጡት የእንግሊዙ ጠቅላይ ሚኒስትር ኬርስታርመርና የካናዳው ጠቅላይ ሚኒስትር ማርክ ካርኒን ጨምሮ በርካታ የአለም ሀገራት መሪዎችን በጉባኤው ላይ ተገኝተዋል በትናንትናው እለት ዩናይትድ ስቴትስ ኳታር ግብፅና ቱርክ በፈረሙት የጋራ መግለጫ አዋጅ ላይ የፍልስጤም ሀገር የመሆንና የራስን እድል በራስ የመወሰን መብት በግብፅ አለመስፈሩ ተገልጿል ከኳታሩ አሚር ሼክ ታሚም ቢን ሀምዳን አልታኒ ከቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶጋንና ከግብፁ ፕሬዚዳንት አብደል ፈታህ አልሲሲ ጋር በመሆን የጋራ መግለጫ አዋጅ ላይ ፊርማቸውን ያሰፈሩት ትራምፕ እስራኤልና ሀማስ እስረኞችን ከተለዋወጡ በኋላ ሰብአዊ እርዳታ ወደ ጋዛ ሰርጥ መግባት መጀመሩን ተናግረዋል። በጋዛ ያለውን ጦርነት ለማስቆምና ና በመካከለኛው ምስራቅ ዘላቂ ሰላም ለማምጣት ፕሬዚዳንት ትራምፕ የሚያደርጉትን ልባዊ ጥረት እንደግፋለን በማለት የሀገራት መሪዎቹ የጋራ መግለጫ ወጡ ሲሆን በጋራ ፍልስጤማውያንና እስራኤላውያን ጨምሮ ለሁሉም የክልል ህዝቦች ሰላምን፣ ደህንነትን፣ መረጋጋትን በሚያረጋግጥ መልኩ ይህንን ስምምነ ነት ተግባራዊ እናደርጋለን በማለት ማስታውቋል። ዘላቂ ሰላም ፍልስጤማውያንም ሆኑ እስራኤላውያን ደህንነታቸውና ክብራቸው ተጠብቆ የሚበለጽግበት እንዲሆን እንረዳለን በማለት ሀገራቶቹ በጋራ መግለጫቸው ላይ ይፋ አድርገዋል። በሁሉም መልኩ አክራሪነትን ለማጥፋት በቁርጠኝነት አንድ ነን በማለት ከአሜሪካ ጋር በመሆን የጋራ መግለጫ ያወጡት ቱርክ፣ ግብፅና ኳታር አክራሪ አስተሳሰቦች የዜጎችን ህይወት አደጋ ላይ በሚጥሉ ጊዜያት የትኛውን ማህበረሰብ ሊቀበል እንደማይችል አስታውቀዋል። ወደፊት የሚነሱ አለመግባባቶችን በኃይል ወይም በረጅም ጊዜ ግጭት ሳይሆን በዲፕሎማሲያዊ መስተጋብርና ድርድር ለመፍታት ቃል እንደሚገቡም መሪዎቹ አስታውቀዋል። ለሁለት ዓመት የቆየው ጦርነት መጠናቀቁን ተከትሎ በጋዛ ሰርጥ በሐማስ ስር ተይዘው የነበሩ ሀያ ታጋቾች መለቀቃቸው የተገለጸ ሲሆን የእስራኤልም ጦር 2000 ፍልስጤማውያን መልቀቁን የውጭ መገናኛ ብዙ ነው ይዘግባል። ጦርነቱ መጠናቀቁና ታጋቾቹ መለቀቃቸውን አስመልክቶ አስተያየታቸውን የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ ሁሉ የሆነው የእስራኤል ጦር በመሬት ላይ ባሳዩ ትልቅ ስኬት እንጂ በዲፕሎማሲያዊ ምክንያት አለመሆኑን ተናግረዋል። በጋዛ ሰርጥ ለተፈጸመው የተኩስ አቁም ስምነት ዶናልድ ትራምፕን ሲያመሰግኑ የነበሩት ኔታንያሁ ለተገኘው የተኩስ አቁም ስምነት ትራምፕንና ጦራቸውን አመስግነዋል። በምክር ቤታቸው ትራምፕን ሲያሞግሶ የነበሩት እንደ ትራምፕ አይነት ወዳጅ ከኋይታ ውስጥ ተገኝቶ እንደማያውቅና እስራኤል በታሪኳ የትራምፕን ስም በጉል እንደምትጽፍ አስታውቀዋል። ከ48 ታጋቾች መካከል 28ቱን በሞት ያጣቸው እስራኤል ከሟቾች ውስጥ የአራቱን አስክሬን ብቻ ማግኘቷን በመግለጽ በቀጣይ ቀናት ቀሪዎች እንደምትቀበል በባለሥልጣናቶቿ በኩል አስታውቃለች። የተባበሩት መንግስታት ድርጅት የአደጋ ጊዜ እርዳታ አስተባባሪ ዋና ጸሐፊ ቶም ፍሌሸር ተጨማሪ 11 ሚሊዮን ዶላር ለጋዛ ሰርጥ እርዳታ እንዲመደብ ማድረጋቸውን አልጃዚራ ዘግቧል። ሪቸር ቤክስ ገጻቸው ላይ ባሰፈሩት ጽሁፍ ኤጀንሲው ለጋዛ የመደቡ አጠቃላይ ገንዘብ ወደ 20 ሚሊዮን ዶላር እንደሚደርስና ገንዘቡም የምግብ የውሃ የመጠለያና የጤና አገልግሎቶቹን ለማድረስና አስፈላጊ መሰረተ ልማት ስራዎችን ለማስቀጠል እንደሚውል አስታውቀዋል የግብጹ ፕሬዚዳንት አብደል ፈታ አል ሲሲ በሻርም ኤል ሼክ ከተማ በተካሄደው የሰላም ጉባኤ ላይ ባስተላለፉት መልእክት የሁለት ሀገራት መፍትሄ ለእስራኤላውያንና ፍልስጤማውያን ዘላቂ ሰላምን ለማስፈን ብቸኛው መንገድ መሆኑን ተናግረዋል በእስራኤልና ሐማስ ጦርነት ለቴላቪቭ የጦር መሳሪያ ድጋፍ ሲያደርጉ የነበሩት የቀድሞ የአሜሪካው ፕሬዚዳንት ጆ ባይደን በሐማስ ስር ታግተው የነበሩ እስራኤላውያን በመለቀቃቸውና ጦርነቱ በመጠናቀቁ የትራምፕን አስተዳደር አሞካሽተዋል። በኤክስ ማህበራዊ ድረገጻቸው ላይ መልእክታቸውን ያስተላለፉት ባይደን ይህ ቀን በመምጣቱ እፎይታ ተሰምቶኛል በማለትም ተናግረዋል። የእስራኤል ጦር ከጋዛ ሰጥ መውጣቱን ተከትሎ በሐማስ ስር ተይዘው የነበሩ እስራኤላውያን ቢለቀቁም አሁንም ድረስ ወደ ሰርጡ እርዳታ የጫኑ መኪኖች እየገቡ እንዳልሆኑ የአልጀዚራዋ ሪፖርተር ሂንድ ሆዳሪ አስታውቃለች። ሪፖርተሯ በዛሬው እለት እርዳታ የጫኑ 600 መኪኖች ወደ ሰርጡ ይገባሉ ተብሎ እንደሚጠበቅ አስታውቃለች። ዶናልድ ትራምፕ የረጅም ርቀት ሚሳይል ለዩክሬን ለመስጠት እንዳሰቡ ተገለጸ። ሶስት ዓመታት ያስቆጠረውን የሩሲያና የዩክሬን ጦርነት ማስቆም ፈልገው ያልተሳካላቸው ትራምፕ የቶምሃውክ ሚሳይል ለዩክሬን ለመስጠት እያሰቡ መሆኑም ተገልጿል። በእስራኤልና ሐማስ መካከል ለሁለት ዓመት ሲደረግ የነበረውን ጦርነት ያስቆሙት ትራምፕ ወደ እስራኤል በረራ በሚያደርጉበት ወቅት ለኬቭ ቶምሃውክ ሚሳይል ይሰጡ እንደሆነ ጥያቄ የቀረበላቸው ሲሆን እናያለን በማለት ተናግሯል። ፕሬዚዳንቱ በአሁኑ ወቅት ምንም አይነት የጦር መሳሪያ ለዩክሬን እንዳልተደረገና ዩናይትድ ስቴትስ በጆ ባይደን አስተዳደር ወቅት 365 ቢሊዮን ዶላር የሚያወጡ የጦር መሳሪያ መላኮን አስተ

ዩናይትድ ስቴትስ ለኪየቭ ትሰጣለች ተብሎ የታሰበው ቶም ሃውክ ሚሳኤል ዩክሬን ከሩሲያ ጋር በምታደርገው ጦርነት የተለየ ጥቃት እንድታደርግ እንደሚረዳትም ይፋ ተደርጓል። በሳምንቱ መጨረሻ በትራምፕና በዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ መካከል በተደረገው የስልክ ውይይት ምክንያት በዩክሬን ላይ ጥቃት እየፈጸመች ያለችው ሩሲያ የመልሶ ማጥቃት ዘመቻ ለማካሄድ ጠንካራ ወታደራዊ ዝግጅት እያደረገች መሆኑ ተገልጿል። ቮሎዲሚር ዘለንስኪና ትራምፕ ዩክሬን ወታደራዊ አቅሟን ለማጠናከር የአየር መከላከያና የረዥም ርቀት የጦር መሳሪያ ማሳደጓን ጨምሮ በተለያዩ ጉዳዮች ላይ ውይይት በማድረጋቸው ምክንያት ሞስኮን ያስቆጣ ተግባር ሆኗል። በ2022 ሞስኮ በኬቭ ላይ ወረራ መፈጸሟን ተከትሎ ኬቭ የረጅም ርቀት ሚሳይል እንዲሰጣት ለዩናይትድ ስቴትስ ጥያቄ ስታቀርብ የቆየች ሲሆን ይህም ጥያቄዋ በዶናልድ ትራምፕ አማካኝነት በአሁኑ ሰዓት ተቀባይነት ሊያገኝ እንደሚችልም ተገልጿል። በዚህም ምክንያት የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ የአየር መከላከያና የረጅም ርቀት ሚሳይሎችን በተመለከተ ከቀናቶች በኋላ በዋይት ሀውስ ከዶናልድ ትራምፕ ጋር ውይይት እንደሚያደርጉም ቢቢሲ ዘግቧል። ለዩክሬን የሚሰጠውን የረጅም ርቀት ሚሳይልን አስመልክቶ መግለጫ ስታወጣ የነበረችው ሩሲያ ዋሽንግተን ለኬቭ የረጅም ርቀት ሚሳይሎች እንዳትሰጥ ስታስጠነቅቅ የቆየች ሲሆን ይህ ተግባር ጦርነቱ እንዲባባ ማስተጓጓስ እንደሚያደርገውና የአሜሪካና የሩሲያን ግንኙነት እንደሚያሻክር ስትገልጽ ቆይታለች። ለኪየቭ ሊሰጥ ይችላል እየተባለ በአሜሪካኑ ፕሬዚዳንት ዶናልድ ትራምፕና በምክትላቸው ጄዲ ቫንስ አማካኝነት ሲነገር የነበረው የቶማሆክ ሚሳይል 2500 ኪሎ ሜትር የሚሄድ አቅም ያለው ሲሆን በሩሲያ ጥቃት ከተማዎቿ እየወደሙባት ያለችው ዩክሬን በሞስኮ ላይ ጥቃት እንድትፈጽም ሊያግዛት እንደሚችልም ተገልጿል። በአላስካ ግዛት ከቭላድሚር ፑቲን ጋር በመገናኘት በሩሲያና ዩክሬን ጦርነት ላይ ውይይት ያደረጉት ዶናልድ ትራምፕ በአሁኑ ወቅት በሩሲያ ላይ ያላቸው አመለካከት እንደተቀየረ ተንታኞች እየገለጹ ይገኛል። ጦርነቱ ካልተጠና ተጠናቀቀ እኛ የቶምሃውክ ሚሳኤልን ወደ ኬቭ ልንልክ እንችላለን፣ በማለት የተናገሩት ትራምፕ ሩሲያ ይህ የጦር መሳሪያ እንዲመጣ የምትፈልግ አይመስለኝም፣ በማለት ቭላድሚር ፑቲን ወደ ስምምነት እንዲመጡ መልእክታቸውን አስተላልፏል። የትራምፕን ማስፈራሪያ ተከትሎ መልእክታቸውን ያስተላለፉት የክሬምሊ ቃል አቀባይ ዲሚትሪ ፔስኮቭ የቶምሃውክ ሚሳኤል ጉዳይ ለሩሲያ እጅግ አሳሳቢ እንደሆነ በመግለጽ በአሁኑ ወቅት ከሁሉም አቅጣጫ ውጥረት እየጨመረ በመምጣቱ በጣም አስደናቂ ጊዜ ነው፣ በማለት የስላቅ መልእክታቸውን አስተላልፏል። ፔስኮቭ አክሎም የጦር መሳሪያ ለኬቭ ቢሰጥም ምንም አይነት ለውጥ በጦርነቱ ላይ እንደማያመጣ ተናግረዋል። ከትራምፕ ጋር በኢራንና እስራኤል ጦርነት እንዲሁም በሩሲያና የዩክሬን ግጭት በማህበራዊ ሚዲያ ላይ ቃላት ጦርነት ሲያደርጉ የነበሩት የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ለዩክሬን የሚደረገው የሚሳይል አቅርቦት ትራምፕን ጨምሮ ለሁሉም ሰው መጥፎ ሊሆን እንደሚችልም ተናግረዋል። ዲሚትሪ ሜድቬዴቭ በማህበራዊ ሚዲያ ላይ ትራምፕን የሚተችና በአሜሪካ ላይ ጥቃት ሊያሰነዝር የሚችል መልእክት በማስተላለፋቸው ምክንያት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ሁለት የኒውክሌር ሰርጓጅ መርከቦቻቸውን ወደ ሩሲያ እንዲጠጉ ማዘዛቸውም አይዘነጋም። የዲሚትሪ ሜድቬዴቭ መልእክት ያበሳጫቸው የቭላዲሚር ፑቲን ጥቃት እንቅልፍ የነሳቸው ትራምፕ ለዩክሬን የቶማሃውክ ሚሳይል እንዲሰጡ ሊያደርጋቸ ሊያካሂዳቸው እንደሚችልም እየተገለጸ ይገኛል። ሞስኮ በቅርብ ሳምንታቶች ውስጥ ኬቪን ጨምሮ በተለያዩ የዩክሬን ከተሞች ላይ በተደጋጋሚ ሰው አልባ አውሮፕላኖችና ሚሳይሎችን በመጠቀም ጥቃት ስትፈጽም የቆየች ሲሆን በተለይ ክረምቱ ወቅት እየተቃረበ በመጣ ቁጥር በዩክሬን የኃይል መሰረተ ልማት ላይ ያነጣጠረ ጥቃት ስትፈጽም ተስተውሏል። የሩሲያን ጥቃት በቀንና ሌሊት የምታስተናግደው ዩክሬን የቶማሃውክ ሚሳይል ሊሰጣት እንደሚችል ፍንጭ የሚሰጥ ንግግር ከዶናልድ ትራምፕ አፍ ሰምታለች። ውድ የሀሳብ ሚዲያ ተከታታዮቻችን ለዛሬ የነበሩ መረጃዎች እነዚህን ይመስሉ ነበር። ቻናላችንን ላይክ ሼር ሰብስክራይብ እንድታደርጉልን በአክብሮት እንጠይቃለን። በቀጣዩ ቀን እስክንገናኝ ሰላም ቆዩልን።